ትፎ አንሾ ብዬ ስላት ምግብ ነው ብላለችኝ። ሩቅያ ሰዓት ካለሽ አንሽ አንሾ ትላለች ሴትዮዋ። እንዴ እኔ እኮ ስራዬ ምግብ ነው ብለሽኝ ነን እንዴ እንዴ ምግብ ነው ብለሽኝ ብለሽኝ ያልከ እኔ መስራው እኮ ሁሉ ነገር ነው መስራው። ጽዳታ ጽዳላለሁ፣ ልብስ አጥባለሁ፣ ልብስ ተኩሳለሁ። ጧታ አምስት ሰዓት እነሳለሁ። ትብጭ ቤት ሸኛለሁ፣ ተበልሽ እተኛለሁ። ሴትዮዋ ትነሳል፣ ለሴትዮዋ መኪና እቀሰቀሳለሁ። በጣም ብዙ አልተና ከረጥቻት ነው። ኦኬ ካሜራው ካሜራው ይከፈት ተባለ። ካሜራው ተከፈተሽ። ከዛ በኋላ አየቻት አየቻት አየቻት። ሴትዮዋ ገባት ነገሩ። ማን ቤቱ ኮንቲ ኮንቲ እንደማያደርግ አየች አየች። ከዛ ሰላም ፈጠረ። ሴትዮዋ ሰላም ፈጠረ። ምክንያቱም ልጅቷ ሰራተኛ ሰራተኛ እንዳደረገች እንዳያደረገች ስለምትላል። አትካሜራው ከተከፈተ በኋላ ሰላም አገኘ። ሰላም ሳገኝ ምን መሆን ነበረብኝ? የስራ ፊልዴን ድጋሜ ሆነ ማስተካከል አለብኝ። እቀንሳለሁ፣ መቀነስ አለብኝ ያለብኝ ከምግብ ውጭ መስራት ያለብኝ አንድ ሳሎን ሰርኛ ላይ ብለሽኛል። እሺ ችግር የለውም። እኔ ሌላ የልጆቹን ክላስ አጸዳለሁኝ። አንቺ ማነሻለቻ አንቺ ማን ስለሆንሽ? ትናንትና ነው የመጣሽው እኮ። ሴትዮዋ ደግሞ እኔ ጋር በጣም ተግባባል። ማነሻለች አለ ሰራተኛው። በቃ አንቺ ማነሽ? ትናንትና እኮ የመጣሽ እኔ እኮ ሰባት አመት ነው የቆየሁት። ምን አገባኝ እኔ ሰባት አመት ቀርቶ ለምን አስር አመታት ቆየሁት። የሚያገባኝ ነገር አለ? ምንም የሚያገባኝ ነገር አለ? አንዳንድ በየቀኑ መጣላት ጀመር። ማን ነው አንቺ ነ ክርዬ በየቀኑ መጣላት ጀመር። ከሴትዮዋ ጋር ማጣላት ጀመር። እናንተ ባልና ሚስት ይመስል አስራ ስድስት ጊዜ ኦፊስ እጀ

ሰራተኛ ኦፊሱ የዛ ጊዜ ሰራተኛ ሰራተኛ ናቸው። ሁለታቸውን ማይለ ማየት ያለብሽ ያችው አትናገረም። ያቺ እኮ ሰባት አራቷነው አትናገረም። ቀጭ ባንኳታይኝም እሩቅ እያራት የምትመለስልኝ አስራ ስድስት ጊዜ ልክ እንደ በስተ ሰውዬ ደግሞ ሸረኛ ነው። መጥቶ በር ላይ ያዳምጣል። ልጆችን ያዳምጣል። ምን ይላል ሩቅያ በዱላ ሰውዬ ከውጭ መጥቶ ቀጥታ በር ከፍቶ አይገባም። ቆርቆሮ ስርዓት ያለው ሰው ቆርቆሮ ውጭ ላይ ምን አለ ተብሎ ልጆቹ እየረበሱ ነው ወይ ሰራተኞችም ብሎ አዳም ጥን ድንገት ቡው አድርጎ እንኳን አይገባም። ከዛ ሰራተኛዋ ትክትክ ይዛኛለች። ትክትክ ደግሞ ትንሽም ከእድሜ ተለቅ ትላለች። ከዛ ሳራ ነው ስሟ፣ ሳራ እንትሽ እሺ ሰባት ዓመት ሙሉ ስሰራ አንድ ቀን ተናግሮኝ አያውቅም ተናግሮኝ አያውቅም ተናግሮኝ አያውቅም። እን በስራች እን ኦፕታ ክቢራ ሽታም እን ማሰ ከማእሰእ ከማንሰ እሷ ምን እንደምትሰራ አንቺ ሌላ ነገር ስ እርስ በእራሳችሁ ተሸፋፈኑ ብሎ ሰውዬ ተቆጣ። ኧረ ጭራሽ የለም። ከሴትዮዋ ካፔስ ፈጠረች። ምግቡ ጨው የለውም ትለኛለች። በምግቡ ኮምፕሌንስ ይለዋ ስታጣ ደግሞ የተሰራው ምግብ አልበቃም፣ ልጆቹ አንሷቸዋል ትላለችታ ኢትዮጵያ እኔ በወጣ በሶስተኛ ወሬ እኔ በወጣ በሶስተኛ ወሬ ክንስል ኢትዮጵያ። አዎ ኢትዮጵያ ወላ እኔ ስድስተኛ እኔ ጁን በሀያ ስምንት ወጣሁኝ። እሷ ደግሞ ጁን፣ ኦገስት፣ ሴፕቴምበር፣ ኦክቶበር ኦክቶበር ላይ ከከንስላ ብላክ ሊስት አስገብቶ ሰውየው ኢትዮጵያ ። ምክንያቱም ከኔ በኋላ አራት ሰራተኞች ሄዱ መጡ ሄዱ መጡ ሄዱ መጡ ሄዱ መጡ። በቃ ከሴት እኔ ከዛን ጀምሮ እጠላለሁ። በቃ ሀበሾች ጋር አልሰራም። ለምን ማሸ ብዬ የፈለገ ብቻ እንሰራለሁ። ተጠግርሬ እሰራለሁ። ተጠግርሬ ምንኛ ነው ምታሳ አማረኛ ነው እንጂ እ ምንኛ ነው ምታወሪ? እሷ እሷ አማረኛ አችልም። ለዛ ነው አዎ፣ ለዛ ነው

የምር እወዳት አለውኛ አስራ ስድስት ጊዜ ባልና ሚስት ይመስልና እናንተ አስራ ስድስት ጊዜ እኔ እወዳት አለው። መልስ ብቻ መልስ ስለምመለስልኝ ነው። በስራዋ ደስተኛ ነኝ። አፈር ብዬሽ በስራ ደስተኛ ነኝ ወይ ላይ በአስራ ስድስተኛው በቃ ሰውየው እኔ እኔ የምፈልገው ኦፊሱ ካንስሌሽን ብቻ ነው። ኖ ሰው እሷ ደግሞ ሴትዋ ደግሞ ሀገር ነው ምልካት ሀገር ነው ምልካት አገርም አለክኝም ሀገር አልሄድም እዚህ ሀገር አሰራ ምንድሰራ አትፈቅድላትም። እዚህ ሀገር እንዲሰራ ሌላ ቦታ ሄዳ፣ አይ ችግር የለም አባትሽ ቤት ይገሰራል። እና ማዳሞች ሀገር ካለን ስሉ እሺ በሉና ሻንጣችሁ ስትነሱ ይለምናሉ። አገር ቤት እኮነም ማዳም አልኳት፣ እኔ እኮ ሲኦል አይደለም እናቴ ቤት ነው። ካገር ከሄድኩኝ እናቴ ቤት ነው ነው ወላሂ ቢሮ ላይ እኔ እወዳታለሁ፣ ደስተኛ ነኝ፣ በስሯ ደስተኛ ነኝ። እኔ ከእሷ ጋር መጣለሁ፣ መልሷ ነው መልሴ። በቃ መልስ እኮ ማለት እኮ አንቺ አንቺ ውሻ ስትበይ ውሻ ስትይ እኮ ነው ነው ደግሞ ገልምጠሻት። እናንተ ገልም አንድ ቀን ከኔ ዘሎ በራፍ ላይ አረፈ፣ ዝም አልኩ። አንድ ቀን ብርጭቆ በማን ምክንያት አረ፣ በስመ አብ በጣም ከባድ ነው። እንደዛ ነገር ናት። ቢላዋ እንደ ሌላ ነገር ይወረወራል፣ ቢላዋ ይወረወራል። ሰውዬ ደግሞ በጣም ጨዋ ሰው፣ በጣም የዋ ሚስኪን ሰው፣ ለሰው አዛኝ፣ በፍትህ የሚኖር ሰው ነው። ወላሂ በቃ መጥቶ እንኳ ራሱ ካሜራው ከስራ ቦታ መቶ ካሜራውን ይዘጋው እና እረፉ። እሷንም እራሱ እንደማታርፍ አድርጎ ነው የሚያስበው፣ እረፉ አይጎ ነው እኮ ካላስ፣ አንቺ ሲሙስ ማታ አልደከምሽም። በዛይ ደግሞ ኦቲዝ ልጅ አለ፣ የሚገርማ ኦቲዝ ልጅ ደግሞ ከኔ ጋ ተጣመደ። እኔን በቃ እንቀር ሲተኛ እኔ ጋ ነው ልጅ ይወዳታል ምናምን፣ ትራለች። ወላይ ቢላዋ ስትወረው በራፍ ላይ እናያረፈው በራፍ ላይ ከኔ ዘሎ በራፍ ላይ ብርጭቆ ግን ብትንትን ወጥቶ ታውቃላችሁ? ብርጭቆ ሲወረው ብትንት ነው የሚወጣው። ያ ቤት እንዴት ነው ሲተቀመጥ? እግዚአብሔር ወይ መጨረሻ ካንስሌሽን ተሰጠኝ። ወጣሁ ተመክሬ፣ ራስሽን መጥፎ ቦታ ላይ እንዳትዪ በተስተካከለ ሁኔታ ላይ ስፔሻሊ፣ የዛን ጊዜ አጅማን ነበረ እንደዛ አይነት ነገር አጅማ ሴቶች ይሰበሰባሉ ይስባሉ፣ ምናምን ይባል ነበር። እና አጅማነት ያ አጅማ የሚባለው ቦታ ላይ በጣም ሀበሻዎች